እዚህ ሁኔታ በማየት ያንን የስራሽ ጉዳይ ስለሆነ በደብ ማድረግ አይቻልም ትላላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የዛራ መሀድ ዩቱብ ተከታታዮች ለሰላሙ ለመልካም ላሽ ወይና ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ጀምሩት። ሰላም ታበርታቶ አመሰግናለሁ። እንግዲህ ማህሌት ደስ ብሏት ዝና ቤቱን ሊያስቀርልኝ ነው ብላ በጣም በቃ እኔ እኮ በዝና ተማመናለሁ ተማመናለሁ ስትል ነበረ ዝና ሆዬ ዝና ዝና ብቻ ስሙ ብቻ ነው ዝና ብቻ ነው የተረፈው፣ እንጂ ወለሸ ምንም ነገር አላደረገላትም። እንግዲህ ማህል የተዛሬ ደስ በሚል ሁኔታ እያለቀሰች ነው። ብሩኬም እስከ ዛሬ ስታንገላተው ስታስቃየው በጥፊ ስትረግመው የኖረችው ብሩኬም ደስተኛ ሁኖ ተመስገን እያለ ነው። ልጅን ሊያሳክም ቤቱንና መኪናው እንኳ አድርጎ ሽጦታል ነው ማለት ነው። እሰይ ደስ ይላል። በጣም ይ ምሳሌ ትንሽ እንዲህ ብላለች። ያው ይሻላታል፣ ይሻላታል፣ ሆስፒታል ትሄዳለች፣ ትድናለች ዞሮ ዛሬ የብሩኬ የደስታው ቀን ነው። ዛሬ የዛሬው አሪፍ ነው፣ አሪፍ ነው፣ የምር በጣም አሪፍ ነው። ያው ባለፈው ቪዲዮ ላይ እንዳየ ነው እና ዝናና እቺ ማሌት እየመከሩ ነበረ፣ ቤቱን ፈለጊ በስሜ ያድርግልኝ እንጂ ምናምን እያለችው ነበረ። ዝና ደግሞ ምንድነው ዘዛ ፍሽነት ክፌቻ እንጂ እንደዚህነ ሸተን ነግ ምናምን እያለ ገለማመጣታል። እሷን በቃ አንተ ሚስትህን አገኘህን በብሩኬ ስም እግዱን አንሻልከኝ እግዱን አነሳሁኝ እና አሁን ምንድን ነው የእኔ ጣፈንታ ጣ ድርሻ የሰትለው ነበረ። እሱም አይ ችግር የለውም ምክንያቱም ምክንያቱም አዎ ባለፈው ቪዲዮ ላይ ያለቀው እነ ቅድስት ተቃቅፈው ምናምን ነበር። ሰ ከዚ ልጅቱ ልጅቱ አባዬ ቅድስትን ሳማት እያለችው ነበረ። እኔን ሌላ ጊዜ ስመኛላለችው። ቅድስት ቅድስት ይመችሽ እና ቅድስት እንደዛ እየተባበሉ ነበረ። ከዛ ብሩኬ ለባብሶ ሱፉን ለብሶ ምናምን በጣም ሽክ ብሎ አምሮበት ወደ የሚገባኝበት ቦታ ይሄዳል። እሷም ምሳሌ የሚያባይ በጣም አምሮ ብሃል። በቃ ትምህርት ቤት እኔንም ስትወስደኝ በዚህ መልኩ እንድትወስደኝ እፈልጋለሁ ትለዋለች። እን አምር ምናምን አለች። እን ይ በጣም አምሮ እንዳዩኝ ነው ጓደኞች አለችው። እሱም እንግዲህ ቅናህ በሉኝ ቅናህ በሉኝ ብሎ ተነስቶ ይሄዳል። ከዚያ ምንድነው መሬት ምንድነው ቤቱንና መኪናውን እንደሚገዙት ሰው ጋር ይገናኛል። ተጻጽፎ ደስ ብሎት አመሰግናለሁ፣ በጣም ነው የማመሰግነው። የሆነ ብሩን እየሰጡት እንጂ የገዙት ሳይስታይ መስለው ድረስ በጣም አመስግኗቸው ይወጣል። እነሱ ምንም አይል ይሉታል። ያለውን ጉዳይ ነግራቸዋል። ልጅ ታማቢ ለልጅ ማሳከሚያ ነው ይሄን ብር ይላቸዋል። እንግዲህ ቅናሽ ተባብለው ተፈራርመው ይወጣሉ። ከዛ ነው እንግዲህ ቅድስትና ዝና ያንን ሴራ እያሴሩ የነበረውን ዝና ምንድነው በቃ ዝም ትችል ምናምን ብሏት፣ እንዴት ነው አትችይ የምትለኝ እኔ ኮ ምንም አላገኝም፣ ለለለ ስትልበት። ከዛ እሱ ደግሞ ብሩኬ ዘንዳ የላኳቸው እኔ ወንድሜ ነው አለት። ግን እንዴት እንደተናደድኩ ነበረ እውነቱን መስለኝ ማለት ነው። እና ወንድሜ ነስ በቃ ደስ አላት፣ ስተዋ በጣም ደስ አላት። አሁን ወንድሜ ነው ስለዚህ እገዛለሁ እያለ ያኔ እንደ በፊቱ እንደ ሞገስ እየለ ያቆየው ማለት ነው። እና እሷን በጣም ደስ አላት፣ ደስ አላት። አሁን እንደዛ ነው ምናምን አላት። እና ተነስታትት፣ መጥታ ነው እንግዲህ ይሄ መጀመሪያ ቪዲዮውን ያስገባሁላችሁ ያየችው ማለት ነው። ከዛ ብሩኬ ሲደውልባት አንድ ክፍል ተጭኛለች ምናምን ትላታለ። የፍራሃታ ግን ትችልበታለች። እንግዲህ እኮ የትክክለኝ ማለት ናት ትክክለኛ ማንነት ሊሆን ይችላል። ኤፍራታ ኤፍራታም እንግዲህ በቃ ለእኔ አንድ ክፍል ትሰጭኛለች ማለት ነው። ዝና በቃ ይዞሻለች ምናምን እያለቻት ነበረ። አዎ በቃ እንግዲህ ምንም ማድረግ አይቻልም። ዝና በቃ ጎበዝ ሰው ነው። ዝናና በቃ እንኳን ዝናና አመንኩኝ ዝና ማመኔ እንደዚ ነው ምናምን እያለች ስትገለፍጥ ነበር። እና ብሩኬ ይደውልላታል። ብሩኬ ሲደውልላት ብሩኬ ደወለ ው እንደለመደው ሊያለቃቀስ ይሆናል አለች። እሱ በቃ የውለቅሶ ስለሆነ አሁንም እግሬ ስር ተንበርክኮ ምንድነው ይቅርታ ልጠይቀኝ ሊለምነኝ ነው ማለት ማለት ነው። እና በቃ ላነሳ መስጠጠረ አይሽለትና ሲያለቅስ እንሰማዋለች ማለት ነው ኤፍራታ፣ እሷ ማነሳችለትና ኃይለ አለች። እሱም ደግሞ ሲያስመስልባት፣ ባክሽ ኤፍራታ፣ ባክሽ በዝና በኩል የላክሻቸውን ሰዎች መልሽ ልኝ ምናምን ላት ላታ መልጠኝ አታሯሯጠኝ አለ አለች። እንግዲህ ሳደ ላታ መልጠኝ አታሯሯጠኝ አለ። እኔ እኮ ፊቱንም ነግሬህ ነበረ። በእንግዳስ መርዶሽ ነው እንጂ ቤት ይህን መኪና ሽጫዋለሁኝ። ለሐሰተኞች ለሐሰተኞች ገዢዎች ሳይሆን ለትክክለኛ ገዢዎች ሽጫዋለሁኝ። በዝና በኩል እየላክሻቸውን ገዢዎች ሂጅና ማነትስ ተሰናበቻችሁ ወይላ ተቡ ለሌሌለሌሌ ተላላችሁ ከዚያም በኋላማ በቃ እሷ ደንግጣ እንግዲህ እንደ እንትን እንደ ቡም ማለት ትችላለሽ አላት ማለት ነው። በቃ ደንግጣ ጸጥ ብላ ቀረች። ጸጥ ከዚያ የፍራታ እንደ መሆነሽ ነው ማለት ምንድን ነው ምንድን ነው የተፈጠረው? ምናለሽ ምናምን ትለተለይ። ከዛ ጸጥ ጸጥ ገራ ቀረ። በቃ ያስበችው ሌላ የሆነው ሌላ ዱብ እዳ ስለሆነ ከዚያ ውሃ ረጭታ ቀሰቀሰቻት። እንግዲህ በኋላ ያው እንግዲህ አልቅሳል ሞት ጠለቀሳል። አሁን ወይ ልትሆኝ ነው አንቺ ደግሞ መብላትች ብዙ ነው ምናምን አለች። ደግሞ የዚች እኮ እና ወደች እንግዲህ በዚህ መልኩ እያለቃቀሰች ነው የእነዚህ በእንደዚህ እያለ ምሳሌ እና ቅድስት እየተጫወቱ እያለ ምሳሌ ምንድነው ቅድስት ምሳሌን በኳሱ እያደባደበቻት እያለ እየተጫወቱ እያለ ግንባሯን ስትላት በሽተኛ ስለሆነች ምሳሌ ወድቃ ነስር ምናምን አንስሯት። እሱ ደግሞ ስልኩንም ዘጋግቶ ስለነበረ ሄደው ሲደወልለት ማያነሳም። እንግዲህ ለበኋላ ላይ ለዳጣ ደወለችላት። ዳጣና ሞገስ ደግሞ ባንድ ነበሩ። ቤተሰቦች እንፈልጋቸው ይገኛሉ፣ ተስፋ መቁረጥ የለብሽም እያላት ነበረ ሞክስ የዳጣን ቤተሰቦች የሚያገኛቸው ይመስለኛል። ግን እነሱ ካሰቡበት እንደዚህ ከሆነ በቃ ያሳድጓትን ምስ አቃቸዋሉ ብላለኝ። እንደዚያ ከሆነ የዳጣ ቤተሰቦች እንደሚገኙ ተስፋ አደርጋለሁ። ዳጣ ደውላ፣ ቅድስት ምሳሌ እንደዚህ ታማብኛለች፣ ጋሸማ ያነሳ ስትላት፣ ከዛ ሞገስን በቃ የሚቸግራችሁ ገንዘብ ምናምን ደው ደዌልኝ ብሏት እሷ ተነስታ እየሮጠች ዳዳ ላይ ሆስፒታሉ ስደዋት አመጧት። እሷ ግን ራሷን ሴታ እንደወደቀች ናት ምሳሌ ማለት ነው። ከዛ በቃ ለጋሽ የምለው ነው ወይኔ ወይር ያለች እሷ ደግሞ መና አሁን አሁንም እሷ ስትደባደብ እሷ መታት እንደወደቀች ምንድነው እንትን ይሄ ራሷ እንትን እንዳለች ራሷ እንደሳተች አልተናገረች። ኧረ ግን ምናምን እያለች ነው በጣም ደንግጣለ። አሁን ጋሽ ሲመጣ ምን ልለው ነው ጋሽ ሲመጣ ምን ልለው ነው? ተለይ ዳታ ደግሞ በቃ ትጨነቂ ምናምን ተላት፣ በቃ አንቺ ምንም የሚያሳስብሽ ነገር የለ ማለት ነው ተላት አለ። ከዛ ብሩክ እቺ አናግሮ የሚመጣል ከዛ ሲመጣ ልጁ ወርቃለች ማለት መናገር ማትችል ለምን አልደውላችሁልኝ ምሳሌ ይረ ያለ። ምሳሌም እንግዲህ አይኖ ሁሉ ብዥዥ እያደረገችው ነው ሁሉን ነገር ያልቋል። ምሳሌም ትታከማለች ብዬ ተስፋ አደርጋለሁኝ። ምክንያቱም ብዙ ነገር ተሂዶ ተሄዶ ምሳሌ አሁን ምሳሌ ምን ምን ሆናለች ብለን እንድንጠብቅ አድርገውት ነው እንጂ ምሳሌ አትሞትም፣ ትድናለች፣ ትታከማለች፣ ነገሮቹ ይቀጥላሉ ማለት ነው እላቸዋለሁ። ውዶቼ እና እናንተ ምንድን ነው ማድረግ ያለባችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታት ነው። እና ስለምታበረታቱኝም ከልብ አመሰግናለሁ ውዶቼ። አሁንም ላይክ አድርጉ፣ ሰብስክራይብ አድርጉ። አንዳንድ ጊዜ በጣም ብዙ ሰብስክራይብ ይደረጋል፣ አንዳንድ ጊዜ ደግሞ ቅዝቅዝ ይላል። ድብን ያለ ሰብስክራይብ ይሆናል እና ለይኩ ሰብስክራይብ አድርጉ። አይከፈልበትም። አበረታቱ። ኢትዮጵያ ሰናይ ድንሰራበታለን። እንግዲህ ይህን መሰላል የዛሩ ቪዲዮ በቀጣይ ቪዲዮ ውስጥ የምንገናኝ ደህና ሰንብቱ። ባይ ባይ። አመሰግናለሁ። ወዳችኋለሁ። ባይ ባይ።